ሰላም አለይኩም ወረህመቱላሂ ወበረካቱ። ድና ተወደዳችሁ ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ዱባይ ባህር ዱባይ ጋር ላስጎብኛችሁ ማለት ነው። ይህ እንግዲህ ኢድን አስመልክቶ የተዘጋጀ ዝግጅት ነው ስላለቀኩት ነው ማለት ነው። ስለዚህ እዚህ በስታ አድርገው ትብለውታል። ያ ማለት ያው ኤድን አስመልክቶ ነው ያሉት ማለት ነው። እና ሀባይ ቢፊላ ይህንን ይመስላል ማለት ነው። እና ባህሩ ላይ ነው ንገደር እንደዚህ አድርገው ከኢትዮጵያ አሁን አንዳንድ ቱበሮች እየመጡ የሚዝናኑበት ቦታ ይህ ቦታ ነው ማለት ነው። ስለዚህ የመዳም ቅመሞችን ማለት ነው ባላችሁ ታይም ላይ አንዳንድ ጊዜ ለራሳችሁ ጊዜና ሰዓት እየሰጣችሁ እየሄዳችሁ ፏፍሽ ብላችሁ አየር ወስዳችሁ በማታ እንዴት አባቱ ደስ እንደሚል ሀቂቅ አየሩ ምናምኑ በጣም ደስ ይላል፣ ማለት ነው። እናም ሀዋቢ ፊላ ሄዳችሁ ተዝናንታችሁ አየር ወስዳችሁ ምናምን በጀልባ መሄድ ትችላላችሁ። በዛኛው ግልባጭ ማለት ነው እና እንደዛ እንደዛ ማድረግ ትችላላችሁ ማለት ነው። ሀበይ ቢፊላ እና ሼር ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ሀበይ ቢፊላ ማስታወቂያ እዩልኝ። ዩቱብ ራሱ ምሮኛል፣ እናንተም ማሩኝ ማለት ነው። ሺ ሰምታችኋል። ስለዚህ እንሻላህ ማስታወቂያ አዩልኝ ማለት ነው ባይቢ ማስታወቂያ ነው የሚያስፈልገኝ። እይታሽ በጣም ቀንሷል፣ ማስታወቂያ እየታየልሽ አይደለም ብሎ ዩቲዩብ ራሱ ደብዳቤ አስቀምጦልኛል ማለት ነው። ያ ማለት እንግዲህ ምንድነው ማስታወቂያ ይታየልኝ ስላል አይደለ ነው ማለት ነው። ሀበቢስላ እና ማስታወቂያ በቻላችሁት አቅም ማስታወቂያ የልኝ ማለት ነው። አታሳልፉብኝ ማለት ነው። ገባ ብላችሁ አንዳንዶች ሴቶች የምትወጧላችሁ እንደዛ ሳይሆን፣ ከገባችሁ አይቀር፣ ከመጣችሁ አይቀር በሩን ሳትሰብሩ ብታዩልኝ ደስ ይለኛል ማለት ነው። ብንጠቃቀም፣ የሚጠቃቀም ነገራቶችን ብንሰራ ደስ ይላል ማለት ነው። እንግዲህ እንደምታዩት እዚህ ጋር ምልክቶቹ ያው ረመዳን በማስመልከት ነው። እንግዲህ ረመዳን ትንችን ነው የሚያደረጉት እና እና በጣም ደስ ይል ነበረ። ሀቂቃተን አሪፍ ሰዓት አሳልፈን ነበር የመጣ ነው። አንዳንድ ጊዜ መውጣት ያስፈልጋል ማለት ነው። አባይቢ አንዳንዶቹ መውጣት እራሱ እየቻላችሁ መውጣት የማትፈልጉቶች አላችሁ ነው። እንደዛ ማድረግ የለባችሁም። አባይቢ ብላ አየር ራሱ መቀየርኩ አሪፍ ነው ማለት ነው። ፀሐዩም ብርዱም ስናገኝ ኸይል ነው የሚሆነው ማለት ነው። ብዙሃኑ እኮ የመዳም ቅመሞች የቪታሚን ዲ እጥረት ያለብን ሰዎች ነን ከቤት ስለማንወጣ ማለት ነው። እኔ እንኳ አወጣለሁ። እኔ እንኳ ቤት ነው የሚናፍቀኝ በነገራችን ላይ ከልጆች ጋር ስለምዞር። እኔ ያው ስራዬ እንደወጣ ያደርገኛል ማለት ነው። ግን ብዙሃኖቹ ደግሞ አትወጡም፣ ቤት ውስጥ ናችሁ። ያ ደግሞ ያው የቪታሚን ዲ እጥረት ያመጣል ማለት ነው። ሰብስክራይብ እያደረጋችሁ ተከታተሉ።